ጀናዛ ማጠብና የአስተጣጠብ ሥርዓቱ ይላል ማለት ነው። ይሄ ሁሉም ሙስሊም ሊያውቅ የሚገባ ነው። ብዙ ጊዜ አንድ ሰው ሲሞት ምን ይባላል? ጀናዛ ሚያጥቡ ሰዎቹን ፈልጎ ይላ ይባላል። ጀናዛን የማጠብ ልምድ ያላቸውን ሰዎች ፈልጉ ይባላል። ሁሉም ሰው ለዚህ ሊዘጋጅ ይገባል። ሁሉም ሰው ማወቅ አለበት። ልጁ ሲሞት አንድ ሰው ልጁን ማጠብ አለበት። ገባችሁ? አባቱ ሲሞት አባቱን ማጠብ አለበት። ሴት ልጅም ደግሞ እናቷ ስትሞት ማጠብ መቻል አለባት ማለት ነው። ለምን ጀናዛን ለማጠብ የሚሻለው አቅረብ ነው። የሚሻለው ቤተሰብ የሆነ ወንድም፣ የሆነ እህት፣ እናት የሆነች ነው የሚሻለው። ስለዚህ ጀናዛ ሰው ሲሞት ሁልጊዜ ጀናዛ ማጠብ የሚችልን ሰው ፍለጋ ማየት የለብንም። ስለዚህ እንሻላ እሱና ያለን በመጀመሪያ ሁክሙ ምንድን ነው? ጀናዛ ማጠብ ሁክሙ ምንድን ነው? ዋጅብ ነው ሱና ነው የሚለውን ስናይ ገስሉል መይት ዋጅብ ነው። የሞተን ሰው ማጠብ ዋጅብ ነው፣ ግዴታ ነው ማለት ነው። አንድ ሰው ከሞተ መታጠብ አለበት፣ ከቆሻሻው መቀበል የለበት ማለት ነው። ሊአምር ነቢዩ ሰለም ብሄ ነቢዩ በዚህ ነገር ላይ አዘዋል ማለት ነው። አንድ ሰው ከሞተ ይጠቡታሉ። ወንድ ይሁን ሴት፣ ሀብታም ይሁን ድሀ፣ አንድ ሰው ከሞተ ይጠቡት ብለው ነቢዩ ስ ላ ስለም ትእዛዝ ሰጥተዋል ማለት ነው። የምናጥበው ቢማኢ ወሰድር ነው። ዋና ሰድር የሚባል ቁርቁራ የሚባል እንጨት አለ። እሱን ያደባልቀን ማጠብ እንዳለ ብሎም ነቢዩ ስ ላ ስለም ተናግሯል ማለት ነው። ወቀብሉ ስ

ፈርደል ዓይን የሚባል ነገር አለ። በነፍስ ወክፍ ግዴታ ነገሮች አሉ። እንደዚሁ የተወሰነ ሰው ደግሞ ከፈጸመው ደግሞ ከሰራው ያንን ስራ ለሌላው ወንጀል የሚቀርበት ስራ አለ ማለት ነው። አሁን የጀናዛ ማጠብ ፈርደል ኪፋያ ነው ማለት ነው። የተወሰነ ሰው ጀናዛውን ካጠበ ሌላው ከመጠየቅ ይድናል ማለት ነው። ሌላው ከይፍያው ነው። ከይፍያው ምንድን ነው? ጀናዛን እንደው ማጠብ ያለብን የሚባል በመጀመሪ

ጀናዛውን ሊያበላሽ አይገባውም። ግን ምናልባት ሰውየው ሲሞት ወይም ሴት ሲትሞት እከሌ ይጠበኝ ካሉ ያ ባለ ወስያው ይቀድማል ማለት ነው። ወስያ የተነገረው ሰው መጥቶ ማጠብ አለበት። ከዛ በኋላ ሱመ ለቅረብ ፈለቅረብ አለ። እንደ ቅርበቱ የቅርብ ዘመድ የሆነ ሰው ቀርቡ ማጠብ። ለምሳሌ አባት የመሰለ

እነሱ ይወገዱና፣ ተመልከቱ እንግዲህ እውቀት ምን ያህል በእስልምና ውስጥ ቦታ እንዳለው ተመልከቱ። ከላወቁ ቅርብ ዘመዱ እንኳን ቢሆኑ ጅህልናቸው ወደ ኋላ ያሪቃቸዋል ማለት ነው። ጅህልናቸው ወደ ኋላ ያሪቃቸውና ሌላ እውቀት ያለው ሰው ባዕዱ እንኳን ቢሆን ዕልሙ ያለው ሰው ቀርቦ ይሄን ጀናዛ እያጥባል ማለት ነው።

ወልመርአቱ ተቅሲሉ ዘውጀሃ ይሄ ይቻላል ማለት ነው። ወሊኩል ምን ርጃል ወኒሳ ተኽሲሉ ለጥፋል። ወንድም ሴቱም ደሞ ከሆኑ ደግሞ ሕፃናትን ማጠብ ይችላሉ። ሕፃኑ ሴት ከሆን ሴትንካ ቢሆን ወንዶች ቢያጥቡት ችግር የለውም። ሕፃኑ ወንዱንካም ቢሆን ሴቶች ቢያጥቡት ያን ወንድ ሕፃን ልጅ ማለት ነው ችግር የለውም። ከሰባት 7 ባት ዓመት ካላለፈ ማለት ነው ወላ የጁዙ ሊል ሙስሊሚን ረጁለን ካን ው እምራአተን ተክሲሉ አልካፍር ለሙስልም አይገባውም። ወንዲሁን ሴት ካፍርን ማጠብ የለባቸው ማለት ነው። ካፍር የሆነን ሰው ያልሰለመን ሰው ጀናዛ ማጠብ የለባቸውም። ጀናዛውን መሸኘትም አይቻልም፣ መሸከምም አይቻልም። የካፍርን ጀናዛ መክፈንም አይቻልም። በካፍር ላይ ሰላተ ጀናዛን መስገድም አይቻልም። ወለው ካነ ቀሪባን ከልአቢ ወልኡም የቅርብ ቤተሰቡንካን ብየኑ አባት እናቱንካን ብሆኑ አባት እናት ካፊሮች ከሆኑ አባቴ ነው እናቴ ነው ብለ እነሱ ማጠብ፣ ጀናዛቸውን መሸከም፣ መክፈን፣ በነሱ ላይ መስገድ አችልም ማለት ነው። ለምን እስላም ይከለክላል? አልሰለሙም። በቃ ትልቁ ሸርጥ ለዚህ ነገር መስለምና በተግባር ላይ መዋል ነው። መስገድ ነው።

ወይም ጓዳ መሆን አለበት ወይም መጋረጃ መጋረጥ አለ ማለት ነው። ሌላው እዛ ጀናዛ ማጠቢያ አካባቢ ከጀናዛ ከማ ከማ ከሚያጡ ሰዎች ሌላ እዛ ቦታ ማንም መቀመጥ የለበትም። ማንም እዛ ቦታ ላይ መሆን የለበትም ማለት ነው። ለሚያጡ ሰዎች ብቻ ነው እዛ መሆን አለባቸው ማለት ነው። ሲፈቱል ጉስል ምንድን ነው? እንዴት ነው እናጥበው ቢባል ደግሞ በመጀመሪያ እንየደአሁ ዓላ ሰሪር በሚታጠቡበት የሚታጠቡበት አልጋ ላይ እናያስቀምጠዋለን። ጀናዛውን መጀመራ አልጋው ላይ ማለት ነው። ሱማ ከዛ በኋላ ዐውራው ሀፍረተገላው ይሰተራል። ከዛ በኋላ ልብሱ ይወልቃል ማለት ነው። ልብሱ ይወልቅና አውራው ያው ይሸፈናል። ከዛ በኋላ ከሰዎች ዓይን ይሰተራል። ሰው እንዳያየው ይደረጋል። በጓዳ ወይም በሆነ ክፍል ላይ ማለት ነው። ከዛ በኋላ ይሄ አጣቢው ሰው ራሱን ጭንቅላቱን ቀና ያደርገዋል። ጀናዛውን ማለት ነው። ከዛ ወደ እሱ ወደሚመቸው ቀና ያደርገዋል ማለት ነው። ለማጠብ እንዲመቸው ቀና ያደርገዋል። ከዛ በኋላ እጆችን በሆዱ ላይ ጣል ደርጎ ሆዱን ጫንጫን ይለዋል። በሆድ ውስጥ ያለው ቆሻሻ እንዲወጣ ማለት ነው። ከዛ በኋላ ሁለቱን መክረጆች ያነጻል ማለት ዋሽንትን መውጫና አይነ ምድር መውጫውን ቦታ ላይ በደንብ አድርጎ እስቲንጃ ያዘርገዋል። ከዛ በኋላ እዛ አካባቢ ያለውን ቆሻሻ በማጠብ ያስወግዳል ማለት ነው። ከሆድ የወጣውን ቆሻሻ በደንብ አድርጎ ያስወግዳል ማለት ነው። ከዛ በኋላ ጨርቅ በእጁ ያው መጀመሪያ ማሰር አለበት፣ ጨርቅ ጓንት የሚባለውን ማሰር አለበት ጀናዛ አጣቢው ሰው ማለት ነው ከዛ በኋላ ይህን ሰው ጀናዛ ለማጠብ ይነይታል ማለት ነው ይህ ሁሉ ካደረገ በኋላ ነው ንያ የሚነይተው ይነይትና ወዩሰሚ ቢስሚላህ ይላል ሲያጥቦ ማለት ነው ውዱ ያስደርገዋል ሌላ ጊዜ ለሰላት ውዱ እንደምናደርገው በስርዓት ውዱ ያስደርገዋል ማለት ነው ከዛ መድመዳ አፉን ማዝግሞጥሞጥ ማለት ነው ከዛ አፍንጫው ላይ ውሃ ያው መሳብ አይቻልም፣ ማስነካት በአፉም ላይ ውሃ ማድረግና አፍንጫው አካባቢ ውሃ ማድረግ ማለት ነው። እንደ እስቲንሻቅ ለማድረግ ማለት ነው። ከዛ በኋላ አፉንና አፍንጫውን በውሃ ብቻ ማስነካት ነው። ከዛ በኋላ ጭንቅላቱንና ጽሙ አካባቢ በደንበርጎ ያጥባል ሰውየ ማለት ነው። በውሃና በሰድር ቅድም እንዳልኳችሁ የቁልቁራ እንጨት ይባላል። በሱ በደንበርጎ ማጠብ ወይም በሳሙና ማጠብ አለበት ማለት ነው። ከዛ በኋላ በቀኝ በኩል ያለውን፣ በቀኝ በኩል ጎን ያለውን ወደ ታች ያጠበ በደንብ አርጎ ያጣራ ይወርዳል። ከዛ ሱመል ማያስር። ከዛ ወደ ግራ ዞሮ በግራ በኩል ደግሞ ያለውን እነዚሁ በደንብ አርጎ አጥቦ ይወርዳል ማለት ነው። ከዛ በኋላ ሙሉ ሰው ደግሞ እነዚሁ በአቅል ጅስም ያጥባል ማለት ነው። ሌላውን ጅስ ሰው ደሞ እዚሁ በደንብ አርጎ አጣርቶ ያጥባል ማለት ነው

ከሱም ካነቃ እስከ ሰባት ቅድም እንዳልኳችሁ እስከ ሰባት እንደዚህ ይሄዳል ማለት ነው። አላ ኩል ያህል በዚህ መልኩ በደንብ አርጎ ማጠብ ያስፈልጋል። መጨረሻ ላይ ግን ካፉር የሚባል አለ፣ ማጠቢያ ጀናዛ ማጠቢያ ነው። እሱን ጨምሮ የመጀመሪያውን ማጠብ በሱ፣ እሱን ጨምሮ አደባልቆ ከውሃ ጋር በሱ ያጥበዋል። ከዛ በኋላ ጀናዛውን በንጹህ ጨርቅ ማለት ነው ማደራረቅ አለባቸው ማለት ነው። ከዛ በኋላ ላዩ ላይ ጥፍር ካለ ጥፍሩ ካልተቆረጠ እሱን መቆረጥ አለ ያስፈልጋል። ጸጉሩን በጣም በቅሎ ከሆነ ደግሞ ጸጉሩን እንደዚሁ ማስተካከል ያስፈልጋል። ሌላው ደግሞ ሴት ልጅ ከሆነ ደግሞ ጸጉሯን መስራት መሰራት አለባት እዛው ማለት ነው የእሷ አይቆረጥም አይስተካከልም እዛው ይሰራል ማለት ነው። ሌላ ጊዜ በህይወት እያለች እንደሚሰራው ይሰራል ማለት ነው። ሌላው ሰውዬው ጀናዛው ለማጠብ ማይመች ከሆነ ምሳሌ የመኪና አደጋ ሆኖ እጁ ይግሩ ተቆራርጦ ደሞ ከሆነ በውሃ ማጠብ ማይቻል ከሆነ ይህንን ጀናዛም እናደረጋለን፣ ተያሙም እናደርጋለን። በንጹ አፈር ንጹ አፈር ደቃቅ አፈር ይፈለግና በንጹ አፈር ይህንን ጀናዛ ተያሙም ማዘረግ አለብን ማለት ነው። ከዛ በኋላ ጀናዛ አጣቢው ሰው ጀናዛውን ካጠበው በኋላ እሱ ገላ መላ ሰውነቱን መታጠብ ነቢያዊ ሱና ነው ማለት ነው። ሱና ነው ያጠቡ ሰዎች ገላቸውን መታጠብ አለባቸው፣ ወይም ያጠበው ሰውዬ ገላውን መታጠብ አለበት ማለት ነው። ያው እንሻላህ የዛሬውን ደርስ እዚህ እንጨርሳለን። እኔም በተናገርኩት እናንትን በሰማቹት የሚሠራ ሰዎች አላ ያደርገን እያልኩ ያው እንሻላ ይህ ለሁሉም እንዲደረስ ደግሞ